አዲስ አበባ ሚኒሊክ ሆስፒታል አካባቢ የሚኖሩት ወይዘሮ ሉሊት አሰፋ ቆየት ባለ ጊዜ ባደረባቸው ድንገተኛ ህመም ከዚህ ዓለም በሞት ተለዩ አሉ። ሞታቸውን የሰሙት ወዳጅ ዘመዶቻቸው በሐዘን ልባቸው ተሰበረ። እንደ ሞተች ዶክተሮች ነገሩን። ለቅሶ ነው በቃ እያለቀስም ምናምን ነበረ። ሞታቸው ተመስክሯል። ቤተሰብ ተደናግጧል። ከክፍለ ሀገርም ያሉ ዘመዶች መምጣት ጀምሯል። ወይዘሮ ሉሊት ከአራት የህክምና ተቋሞች ተወስደው አራቱም ሞታቸውን አረጋግጠው ወደ አስክሬን ክፍል ከላኳቸው በኋላ እድርተኞች ዳኞቻቸውም የቀብር ስነ ስርዓታቸው ከመፈጸሙ በፊት የሚያስፈልገውን ዝግጅት አከናውነው ሲያበቁ ነገሮች ተለወጡ። በሀዘን የተሰበረው ሰው ሁሉ በደስታ ቦረቀ ተባለ። ምክንያቱ ደግሞ ይህ ነው። ለማመን ራሱ የሚከብድ ነው። መንቃት ላይደረሰች ደረሰች። ድንኳን ራሱ እድሩ መጥቶ ነበር። ሰው መሰባሰብ ጀምሯል። ምን ብለን እንደምትገልጸው ራሱ በወቅቱ የነበረው ነገር ከራሳብ በኋላ ሌላ ነገር ሆኖ ህይወት አላት ተባለ እንደገና። በጣም እሱ የሚያስለቅስ ነበር። በቃ በጣም እያለቀስን ነበር። መቀሄ ነው በህይወት እንዳለች ያገኘናት ለቤተሰብ እንደምናም ለነገር ናቸው። በቀድሞ አንበሳ በኋላም ዋልያ ሀገር አቋራጭ አውቶቡሶች ላይ ትኬት ቆራጭ ሆነው ይሰሩ የነበሩት ወይዘሮ ሉሊት የ54 ዓመት ሴትና የአራት ልጆች እናት ሲሆኑ ሞቱ የተባለበት አጋጣሚ እንዴት እንደተፈጠረና ወዳጆቼ እንደነገሩኝ መሞቴ በዚህ መንገድ ተረጋግጦ ነበር ሲሉ ነገሩኝ። ግዳሚውን በለቁጭ ብዬ ነበር አላውቀውም። ሸርተት ብዬ ሄድኩኝ። ጨጓራዬን ግን ትንሽ ትንሽ ያመኝ ነበር። አሁን ከዛ በኋላ ያው ጓደኞች ሲነግሩኝ፣ አምቡላንስ እየጮኸ ይዞኝ ሄደ። አምቼ ስደርስ የነበሩት ዜና መኮንኖች እሷ ሞታለች፣ ስለዚህ ወደ ቤት ውሰዱ ሲሉ ጓደኞቼ ደግሞ ወደ ባልቻ ትሄድ ባልቻ ይዘውኝ ይሄዳሉ። ባልቻ አይሷ ቢሁት የለች ሞታለች፣ ወደ ሬሳ ክፍል ሲሏቸው እነሱ ደግሞ ትሞቃለች፣ ምን ብለን ነው ለቤተሰብ የምንነግረው ብለው ይዘውኝ ጥቁር አንበሳ፣ ጥቁር አንበሳ ደግሞ ሬሳ ክፍል ሲል አሁኑን ጓደኞች ጮሁና ይዘውኝ ደግሞ ሲሮጡ ዘውዲቱ፣ እንደገና ሬሳ ክፍል አራት ቦታ ሞታቸው ተረጋግጦ ለቀብር ስነ ስርአታቸው ዝግጅት እየተከናወነላቸው የነበሩት ወይዘሮ ሉሊት ሞት በተባልኩ ጊዜ ይህንን አይቼ ወደዚህች ዓለም ተመልሻለሁ ብለዋል። ቀጭነች መንገዷ ግራና ቀኝ የባህር ዛፍ ተከላለሁ። በቀጭም መንገድ ሁለት ሰዎች እኔ አላያቸውም እየገፉኝ እየገፉኝ እየገፉኝ፣ ልክ እንደ ፍሮረሰንት ብርሃን የሆነ ተራራ ቦታ ላይ ስደርስ ማንችን አምጠው አላችሁ መልሱ የሚል ድምፅ ሲሰማ እግሬና እጄን ይዘው ወደ ታች ሲወረውሩኝ እኔ ጮኩኝ። ከዛ በኋላ ዶክተሩም ደንግጦ መጥቶ ጠየቀኝ። ከዛ በኋላ ወደ ቤቴ በአምቡላንሱ ተመለስን። ይሄ ነው እኒህ ሴት ድንገት ራሳቸውን ስተው ከመውደቃቸውና ሞቱ ከመባላቸው በፊት አብረዋቸው ነበሩ የተባሉ አንዲት ወይዘሮ በሐሜት ተሰቃይተው ነበር ይባላል። ሆነ የተባለውን ከወይዘሮ ሉሊት ስሙ። በወቅቱ ወይዘሮ ገባይነሽ ትባላለች፣ የስምሬት ኃላፊ ነበረች። እሷ ከዛ በኋላ አምተዋት ነበረ ያሟት ምንድነው፣ ሉሊት ከሁለት ሺህ ከሦስት ሺህ ብር ያነሰ ይዛ አትሄድም፣ እንዴት ሁለት ብር ከአርባ ብቻ ይዛ ትሄዳለች? ብለው አሟት መሰለኝ ወስደሽው ነው ብለው ሲያሟት፣ እሷ ደግሞ ለቅዱስ ያህል በለተቀኑ ነበረ በጣም እያለቀሰች ነበርና፣ እኔ በነቃው ጊዜ የጠየቀችም ስንት ብር ነው ሲያሹ፣ ሁለት ብር ካርባ ነው ያስኩት ብዬ ስላት፣ በጣም ነው ያመሰገነችው። ቅዱስ ሚካኤልም ወይዘሮ ሉሊት ሞተው አለመቅረታቸው ለወይዘሮ ገበያነሽ በእጃቸው እንጂ መቼም ከሀሜት አያመልጡም ነበር። እንዲህ እንደ ወይዘሮ ሉሊት ሞተው ተነሱ የተባሉ ሰዎችን አነጋግሬ በተለያዩ የወሬ ጊዜያችን ነግሬያችሁ ነበር። የሆነ ሆኖ ሰው እንዴት ሞቶ ይነሳል? በዚያው ወስዶ የማያስቀር ነገር ግን ከሞት ጋር የተመሳሰለ ነገር አለ። እንዲህ በማለት የራስ ደስታ ሆስፒታል ሜዲካል ዳይሬክተር የሆኑትን ዶክተር አብርሃም አስናቀን ጠየኳቸው። ዶክተሩ ሰው ሞተ የሚባለው አእምሮው፣ አንጎሉ ሲሞት ነው። ከዚያ መላ ሰውነቱ ይሞታል። ሰው ትንፋሹ ቆሞ የልብ ምቱም ቆሞ አንጎሉ ካልሞተ ሞተ ማለት አይቻልም። የሞተን ሰው መለያ ብዙ ምልክቶች አሉ። አንዳንዴ ከሳይንሱ ውጪ በተፈጥሮ ለየት ያሉ ሰዎች ያጋጥማሉ። ፍጹም የሞት ምልክቶች ታይተውባቸው ሞቱ ከተባሉ በኋላ ዳግም ነፍስ ይዘራሉ ብለዋል። ወደ ወይዘሮ ሉሊት ልመልሳችሁ። ወይዘሮ ሉሊት አሁን በሕይወት አሉ ግን በራሳቸው እያዘኑ ነው። ምክንያታቸው ደግሞ ያንን ሁሉ አልፌ ከኃጢአት አልወጣሁም፣ ከአሁን በኋላ የምር ሞት ስሞት ገነት እንደማልገባ አውቄዋለሁ። ይህም በየሰላሳ ቀኑ ራሴን ፈትኜ የተረዳሁት ነው ብለዋል። ስጋ ባለጌ ነች፣ ስጋ ታሳስታለች። ብዙ ጊዜ ሆም ወርክ ሰርቻለሁ፣ የሚያደርስ አይደለም። ምድር ከባድ ነች። እንዴት ነው የሰሩት ሆም ወርክ? እንዴት ነው ሰላሳ ቀን? እስቲ ምን እኔ ማነኝ በሚለው ደብተር አዘጋጀው። ደብተር አዘጋጅቼ እስቲ ሳሏሽ ከጠዋት እስከ ማታ ምን ሰርቻለሁ ብዬ ሳስብ በራሴ በስጋዬ ላይ ስፈርድባት ሀያ ስምንት ኤክስ ሁለት ራይት ነው ያገኘው። ሁለት ራይቱም እኔ ተኝቼ ይሆናል እንጂ ማገኛ ይመስለኝ። ወይዘሮ ሉሊት እንዳሉት ዓለም ፈተናዋ ብዙ ነው። ሁላችንም በየሰላሳ ቀኑ ሰላሳ ራይት እንድናገኝ ፈጣሪ ይርዳን ብንልስ አያስኬድ ይሆን?